ሁሌ ነው አንቺ፣ ስነ ስርዓት ሲምጥጂ ምሻለሽ እሺ ላይ ምንድነው? ይኸውልሽ ማሚ ምንም የሚታይ ነገር የለውም። አትዩ። ይኸውልሽ ማሚ የማስታወቂያ ስራ መጣ፣ ከዛ አሪፍ ሀሳብ መጣልኝ። ልሰራ ነው። ውጭልኝ ስላት አልወጣም አለችኝ። ምን አለበት ብትወጣልኝ? እችይ የምትቀኝ አንተ መጀመሪያ አይደል? እንደ ማስታወቂያው ነው ያየሁት እኔ መጀመሪያ፣ ሀሳቡ ነው ያየሁት። ከዚህ አልጋ ከወረድኩ ደግሞ ሀሳቡ ሲብላ አይጠፋብኝ። ውሸት፣ ማሚ ውሸት፣ ውሸት። እንደ ከመቼ ጀምሮ ነው ደግሞ ከአልጋ ላይ ሲወረድ ሀሳቡ የሚጠፋው? ነው እኔ ትንሽ ማረፍ እፈልጋለሁ። እባካችሁ ምንድነው? አንቺም የእነሱ እብደት አልበቃ ብረኝ አንቺን ደግሞ የማንን ልብስ ነው የለበሽው? ተሟሟናንሳለሁ። እንዴት እንዲው ከላይ ናፔና መቴው ሲያወሩ የማስታወቂያ ውድድር አለ እና ማለት ነው እንዲ ብዙ ብር እሸልማታለሁ ሲሉ ሰምቼ እኮ። ተይ፣ ቪዲዮ ልቀርጽ። እትዬ ለምን አንኪ ማሰሪው? ወይ ጉድ! የቀረሽ ነበረ ምን ለመሆን ብዙ ዳጎስ ያለ ብር ሽልማት አለው። እንዲሁ አንቶ ነሳኝበት። እንዲሁ መቴን አግራኝ ነበር ልክ እንደ ሀዮቴ ሀዮቴ ቀይ ቆንጅዬ የወሊሶ ልጅ። እንዲሁ ቀይ ወንድ አልወድም፣ እንዲ እኔ አልወድም እንዲ ቀይ ወንድ እስኪ አንድ ጊዜ ስልክሽን አውሽኝ። ምነው ይሄኔ እኮ ፊፍቲ ከገባው ልትዩ ይሆናል። መጣ መጣ መጣ ማስታወቂያኗ አንድ የካፌ ባለሙያ፣ ስራሽን በጣም ወድጃለሁ እባክሽን አብረን እንስራ አለኝ። ማስታወቂያ እኔ ሲክስ ኬ እያለሁ እንዴት ነው ከአንቺ ጋር የሚሰሩት? እሱ ቻንስ ነው። ደግሞ ምን ከመሰለ ልጅ ጋር መሰለ አብሬ የምሰራው። በቃ በቅርብ ሰይፉ ላይ ጠብቀኝ። በቅርብ ጊዜ ብዙ ወዳጅነትን ያፈራች አንጋፋ የማስታወቂያ ባለሙያ ዛሬ ማን እንዳለ ይነገር። መጣ መጣ ማሱ ማስታወቂያ መጣ። እማ ከኛ የተላረፈችው ናት። የሬስቶራንት ማስታወቂያ የሬስቶራንት እንዴት መጣለን? መጀመሪያ እንዳን ሲሆነ ሻይ ቤት ምናምን መጣች። ደግሞ የሆነ ዳቦ ቤትን መጥቶ ነበር ለእኔ ሬስቶራንት ሲሉኝ ወዬ ወዬ ብዬ ኮንትራት ልፈራረም። ኮንትራት እንደ እኔንም እኮ ዛሬ ነው እንፈራረም ያሉኝ። አንቺ፣ ኧረ ቡጥረቃ! አቤት፣ ቡጥረቃ! አቤት። ውሸት እንዴ? ለምን ዋሻለሁ? ዛሬ ነው እንፈራረም ያሉኝ እኔንም። ከመቼ ጀምሮ ነው ደግሞ ለሻይ ቤትና ለቡና ቤት ኮንትራት ምን ያስፈልግ እንድታጠብ ነው። እኔ ሙሉ ሱፍ ነው የምለብሰው። ልጅ ቀድሜ መግባት ያለብኝ ነው እውነት። እኔ ደግሞ ቦዲ ነው የምለብሰው ከአንተ በላይ እኔ መታጠብ ያለብኝ። ደግሞ ከመቼ ጀምሮ ነው እሑድ እሑድ አልነበረ እንዴ ስትታጠብ ነበር? እኔ ፌመስ ሰዎች የሚቀጣጠሩበትን ቤት አወቅሹ። በጣም የምንወደው እንደውም እሱ እኮ ነው። በእናትሽ በጣም እንጂ ደግሞ በጣም ብዙ ብር ነው የሚከፈለኝ ብታይ እንዴ ማናጀር ኮነ የጨረሰልኝ እሺ አዎ እሱ አውቀሻል ደግሞ አብሮኝ የሚሰራውን ልጅ ብትይ እንዴት እንደሚያምር ው ሳየው ብዙም አዲስ አልሆነብኝም ፎቶውን ልኮልኝ ሳየው ሲያምር ሲያምር በቃ ከማንም ጋር ከመዳረቅ ነው የገላገለኝ ይሰማላ፣ እንደት ነህ? በእናትህ፣ አንተ ስማ ስማ፣ ያበደ ያበደ ሬስቶራንት እኮ፣ በእናትህ ማስታወቂያውን ስራ። አይደለም አሁን ኮንትራት ልፈራረም ነው። በእናትህ ሱፍ እኮ ፈልጌኩ። ምን አርግልኛል አንተ ደሞ። ሁለት ይበቃኛል። ነዛ በቃ ያበደ ጨላ ነው ደሞ እና ደግሞ አብራኝ የምትሰራው ልጅ አለ። በስመ አብ በቃ ሙዲና እና ሁሉ ታደርገኛለች ምናምን ብላ ተከታይ ናት። ምን በቃ ስለ ኔ ሁሌ ወሬዋ እንዳለ በቃ። ኧረ እዚህ ከሻይ ቤት ጋር ማን ሻይ ቤት ጋር አንሰራ የሀገረኛ ልብስ ለብሰሽ እንድትመጪ አርሶ አደር ሆነ የለቀቀውን ቪዲዮ ስለወደድ ነው። ባህልሽን አዋቂ መሆንሽንና የአመት ኮንትራት ለማግኘት ቲክቶክ ላይ እንደለቀቅሹ አይነት ባለንቅስ የሆነሽ ነኝ። እሱን አለባበስ ለብሰ ከመጣህ የአመት ኮንትራት እንፈራረማለን። እንዲህ ምን ችግር አለው? የአመት ኮንትራት ልፈራረም እንጂ ምን ችግር? የአመት ኮንትራት ልፈራረም እንጂ ደግሞ ሱፍ ቀረልኝ እንደሁም ይመቸኝ በቃ ማለት

እና አሁን አንቺ እንዲያው ለማስታወቂያ የእኔን የክት ልብስ ልትወስድ ነው የመጣሽ? በነፃ እኮ አይደለም ሀይሚ፣ አንድ አራተኛውን እኮ ከፍልሻለሁ። እንዲ ምን አራት መቶ ብር አይደለም አራት ሺህ ብር ከተከፈለኝ አንድ ሺህ ብር ከፍልሻለሁ። ስምንት ሺህ ብር ከተከፈለኝ ሁለት ሺህ ብር ከፍልሻለሁ። እንዲሁ እንዲ አንቺ ታራት ሺህ ከሰራሽ ለእኔ አንድ ሺህ እንዲሁ ከስምንት ሺህ ከከፈሎች ደግሞ ለእኔ ሁለት ሺህ ማለት ነው።

እንዲሁ እንዲሁ የመጨረሻ እንዲሁ የመጨረሻ ማለት ነው። እሺ፣ እንዲሁ ተልብሴን ማስተወረቂያ ማስታወቂያ ታልፎ ነገር ሰርተሽ ጨርሰሽ ስታመጩ እንዲሁ ትሎር እንደሪ ሳታሳጥሪ ብታመጪ አለቀ። ለአንድሬ እሺ፣ ሃይሜ ችግር የለው። ኧረ ሀይሚ በናትሽ እንዲሁ የክተልብሴንም ለሰጦች አይደል፣ እንደ ጠባይሽን አሳምሪ።

ለገዛለው ይይቆ ታዲያ የት አለ የያዝከው? ባዶ ጅህንም አይደለህ እንዴ? ዝም ብሎ መግዛት አለ እንዴ? አምብዬ ደሞ እና አሳናን ፍዬ ዝም ብሎማ አይገዛም። ያቺ አምብዬ ያቺ እንደውም አንድ ቀን ከክፍለ ሀገር ስትመጣ ልብሳት የመጣት ልብስ፣ እና ያቺ ዱላዋ እና እሷን እኮ ፈልጊያት ነበር አምብዬ። ምን ይላል ይሄ ያብዬማ? ማሳውሻ እምቢ ልትለኝ እንደውና አምብዬ። ምን ይላል ይሄ በል አራምብዬ የማይሆነው እንዴ አንተ ተው እንጂ እንዴ! እውል ባይሆን ማለት ነው ያቺን ነገር ሁለት ሊትር እናደርጋታለን ታዲያ። እርግጠኛ ነው ነሽ እዚህ ተቀጠርሽ ቴክስቱን አሳየው አይደል እንደ አንድ አይነት የማስታወቂያ ድርጅት ነው ማለት